ይኸው እንግዲህ እንደዚያ አድርጌ ጠፍጥፌያለሁ። አሁን ከላይ ይሄ እናለብሳለሁ ማለት ነው። ያው ጠፍጥፌያለሁ። ማሻላ ቤታችኋ። እንግዲህ ዲያቦ እንግዲህ ዲያቦ ይሄ ነው። ሰላም አለይኩም ወረሀመቱላሂ ወበረካቱ። ውድና የተከበራችሁ ሀይባ ዩቱብ ተከታታዮች ውዶች እንዴት ናችሁ? ዛሬ ዲፎ ዲፎ እስኪ የድፎ ሁኔታ ሳያችኋለሁ ማለት ነው። ኢንሻላ ይሁላችሁ። ስራ ተፈታ ብሏል። ብስሚላ በትንትኑ ወጥቷል ማለት ነው። በትንትኑ ወጥቷል እና ይሁላችሁ በንትኑ አሪገዋለሁ ማለት ነው ነበር በሞክድ በእንጀራ ሞክድ ነው ያልኩት። እና ይህን ይመስልላችሁ አሉዶች፣ በጣም ያምራል ማሻላ። ያው አንዳንድ ጊዜ ስራ ስሰሩ ወይም ተቀጣጠል ኧረ ሞክዱን በለዋል ወይኔ ጉዴ! ሞክዴ ነው አስበላሁኝ። የሁላችን ኢትዮጵያ ኑሮ እንግዲህ ሀሳቦት ይቺ ነገር ማትቀርና ታልኩ እንዲህ አድርጌ ተለኝ ትንሽ ግን በጣም ደግሞ ትንሽ ካለ በኋላ የዳቦ ሁኔታ እናየዋለን። በስለዋል አልበሰለም የሚለው አይተን ካልሆነ ወደታሽ መገልበጥ ነው ይሻል፣ አይመስላችሁም? ይህላችሁ እንግዲህ በመሀል ስራ በመሀል ቪዲዮ